ነገር የለም። ቤት ኤል ዮናስ ስላላችሁም ስላላላችሁም የሚበላሽ ነገር የለም። ከላይን የተጻፈው በቃ ዘመኑ ያንቺ ነው ከተባለች እግዚአብሔር ሰጥቷችሁ ሰው የሚነሳችሁ ነገር የለም። እመኑ እግዚአብሔር ከልክሏችሁ ደግሞ ሰው የሚሰጣችሁ ነገር የለም። ጉቶ እስፔሻሊ አንተ እግዚአብሔርን የከለከለክ አትታወቅ፣ ያየኪ ጥላክ ያለክ ፈጣሪ ነው። እናድርግሽ ቀርበን ፍሬንድ አድርገን ልናዋድድክ ሞከርን፣ አልሆነም። በቃ እግዚአብሔር ሰጥቷችሁ ሰው የሚነሳችሁ ነገር የለም። ልጅቷ በቃ ተወደጂ ብሏታል። እስከ ስህተቷ፣ እስከ ጉድለቷ፣ እስከ ጥፋቷ ህዝብ ተቀብሏታል። ያለፈውን ታመጣላችሁ፣ የአምናውን፣ የካቻምናውን፣ የዛን ዘመን፣ የዚህን ዘመን ታመጣላችሁ። ህዝቡ በቃ አልሰማም አለ። የኢትዮጵያ ሕዝብ በምልክት ቋንቋ ሊያወራ ነው። ከዚህ በኋላ ስለቤታ ስታወሩ መስማት ተስኗቸው ስለቤታ ስታወሩ ሕዝቡ በምልክት ቋንቋ ሊያወራባችሁ ይሄን ይቀር። ሕዝቡ እናንተ ስለቤታ ስታወሩ በምልክት ቋንቋ ሊያወራ ነው። በቃ በቃ፣ አላጣራቸው ኮመንትም ሰለቻቸው ቃልም ሰለቻቸው ንግግር ማስተላለፍ ሕዝቡ በምልክት ቋንቋ እንደዚህ እንደዚህ እያለ ሊያወራ ነው። በቃ መስማት አልቻልንም በቃ ደክሞናል አላችሁ። ያንን አመጣችሁ ይሄን አመጣችሁ ፈተፈታችሁ፣ ምን አላላችሁ። ምንም የተቀየረ ነገር የለም፣ የሚቀየርም ነገር የለም። የኛ ቤተሰብ የኛ ፕሮብለም እንጂ እናንተ አይደለም። እኔ ቤተሰቦቼን ብታመጡ ልንረዳቸው ነው ብትሉ፣ ርዷቸው ነው የምላችሁ። የሆነ ነገር ታቃልሉልኝ አላችሁ። እኔ አይደሉም ምናምን አልልም። ቤታዬ ያጠፋችሁ ለማብራራት መሞከርሽ ለማስረዳት መሞከርሽ፣ ህይወትሽም አንቺ ነሽ ያንችን ህይወት እኔ ያልኖረው ስኮምፓይሰስ አይኖረው ናይሰስ አይኖረው እስካንት አይኖረው የሚኖረው ሰው የለም። ዩር ላይፍ ኢዝ ዩር ፕሮብለም የኛ አይደለም። ሁላችንም የመጣንበት መንገድ አለ። በህይወት የወደቅንበት፣ የተነሳንበት፣ የከሰርንበት፣ ያጠፋነው፣ የተማርነው ብዙ ነገር አለ። ሚዲያ ላይ ኤቭሪዴ ትምህርት ቤት ነው ኤቭሪዴይ ራሳችሁን እንደ ፐርፌክት ራሳችሁን እንደ ጻድቅ ራሳችሁን እንደ ንጹህ እያያችሁ ሰዎችን የሆነ ነገራቸውን ለማበላሸት ስትሮጡ ዎች አውት ለራሳችሁ ካርማ ያዘቤች። እኔ በበኩሌ እንደው እንደ ሰማይ ወጥታችሁ ምድር ብትወርዱ ከዚህ ወዲህ ጉጂ ሚድ ስክሪን ስር ቁጭ ብላ ታለቅስልናለች እንዳታስቡ። እንዳታስቡት አትድከሙ፣ እንዳታስቡት። እኔ ካገኛችሁ ሁለተኛ እናትን ብታመጡልኝ ስሜቴ ነው። እርዷት፣ ከመጣች ከመጣች እንደ ሀሳብ እርዷት። ኢትዮጵያዊ አይደለች እንዴ? እርዷት። የኢትዮጵያ ሕዝብ ብር አይደል እንዴ? ምን አዲስ ነገር አለው? ሌላ ምን ሲለወጥ የሚቀየር ነገር እኮ የለም። አበዳችሁ ላይ ወጣችሁ ታች ወረዳችሁ ምናምን እችን ታህል የምናገረው ለምን ዝም ማልሽ ስላላችሁ ነው። እኔ ብትችል እሷ ምንም ምንም ባትል ደስ ይለኝ ነበረ። ኢቨን ቤታ የእሷ ሕይወት የእሷ ፕሮብለም ነው። እያንዳንዳችን እኮ በየጓዳችን የተከደነ ችግር አለን። ሚዲያ ስረብ ማናወጣው እያንዳንድሽ ኮመንት ስር ከምትጽፉት አንስቶ እዚህ ስክሪን ስር ከምንገሰጠው እያንዳንዳችን በየቤታችን ብዙ ጉድ አለን። ስለዚህ የየቤታችንን ጉድ እየጎጠጣችሁ ሚዲያ ላይ ታመጣላችሁ እና ምን አገባን እኛ ምን አገባን? እናትሽ መታለች። እኔ አብራሪ ብትይኝ ከቻልሽ እርጃት ካልቻልሽ እንደምታረጊ አድርጊያት። ነው ያመጣሻት አንቺ። እኔ ምን አገባኝ? አባትሽ መቷል። ጉቺ ብትሉኝ ከመጣ እርዱት። እኔ ጋር መጣ ለማናችሁ ነው ማብራራው? ማን ማናችሁ ምንድናችሁ ማብራራላችሁ? ጊዜ ወስጄ ወጥቼ ሳብራራ እ እ ስናብራራ በክብር አብራርተናል። ሳናብራራ ደግሞ ደ ሲበቃ ይበቃ። እናንተን ካልሰለቻችሁ ለምን 17 አመት አጀንዳ ታደርጉ ነው? እድሜ ዘመናችሁን ሁሉ ስማ ስማችንን ምላሳችሁ ላይ ለምን አትነቀሱትም? ስማችንን ምላሳችሁ ላይ ተነቀሱት። የሚጨምር ነገር የለም። የሚቀንስ ነገር የለ። ይሄ ህዝብ አንድ ህዝብ አይቀበል፣ በቃ ከተቀበለ ተቀበለ ነው አለቀ። አንዳንዴ እግዚአብሔር ወዳጅ ሲያስነሳላችሁ እስካላችሁበት ችግር እስከ ጉድለታችሁ ሰው እንዲወዳችሁ አድርጎ እግዚአብሔር ያስነሳል። አሁን እሷ ጋር ያለው ያ ነው። እናንተ የሆነ ሰ ስታቀጣጥሉ ሞር ተፈላጊነቷ ሞር አይዞሽ መባሏ ኤቭሪቲንጓ ተስተካከለ። ለምን እሱ የጀመረውን እሱ እንጂ ሰው አይዘጋውም። አትድከሙ። በቃ በራሳችሁ መንገድ በራሳችሁ ነገር ኑር። በዚህ ልክ ህዝብ እየተቃወማችሁ ስታወሩ ራሱ ሻም ነው፣ ሻም ነው። እኔ ፕላትፎርሙ ራሱ ዲቦርት እንዳያረጋችሁ እየፈረሁኝ ነው። ዲቦርት እንዳትደረጉ። ደስ የሚለው ነገር እየመረራችሁ ዋጡት እኔም የሀገሬም ልጅ እንችላለን። አምስት ሳንቲም ሳንከፍል ስማችንን ጮክ ብላችሁ ለ16 ሰዓት ተናግራችኋል፣ አውርታችኋል፣ ስለኛ ዘመራችኋል። ለ16 ሰዓት ስለኛ አውርታችኋል። ስለኛ ዩቱባችን ከዘጋ ይዝጋ፣ ይደፈን፣ ጉዳያችን አይደለም። ኃላፊነት እንወስዳለን ብላችሁ አዘፍናችሁልናል። አጨብጭባችኋል፣ አስመስክራችኋል፣ ወዳጆቻችን ገብተው መስክረዋል። በማ በራሳችሁ ፕላትፎርም፣ በራሳችሁ ቤት ኢቨን፣ በቤታችን አድርገን አናውቅም። የምስጋና ቀን ብለን ማዘጋጀት አናውቅም። በእናንተ ቤት ሄለን፣ የሆነ ቀን እነ ቤታ ቤት ሰራተኛ ነኝ እስክት ድረስ ስሜትሽን መቆጣጠር አቅቶሽ፣ ሁለት ወር እነ ቤታ ቤት ሰርቻለሁ፣ እነ ጉቺ ቤት ነበር ቴሌቪዥን የማየው ከዚህ ወዲህ ለዘመናት ስታወሪ ስትለፈልፊ ብትዊ ኖ ሞር። ይህን የምነግራችሁ ጆከር እንዳትሄጂ ስላላት ነው ያልሄደችው። እንዲሁም እኔ ቱ ዘ ኤክስትሪም አክብሬሻለሁ ቱ ዘ ኤክስትሪም። ያጠፋው እና የተሳሳትኩ ሲመስልሽ እኮ ምህረትም አልነበረሽ። ነግሬሻል እኮ ከሆስፒታል እስኮወጣ አልጠበቀሽም። ቀንና ማታ ስትሰድቢ ሀያ አንድ ጊዜ ገዝት ላይ ገብቶ ሀያ አንድ ጊዜ ያስወረድኩት ጆከር ነው። እስከ መጨረሻው ከጎን የነበረ ጆከር እኮ ነው። እንዳንቺ ከሆስፒታል እንኳን እስከወጣ አልጠበቅሽም። ለስድብ ስትወጪ ወንድሞቿን ገላችሁ አሳዩ፣ ገላችሁ ማሳየት አለባችሁ እያልሽ በተለያየ ቋንቋ መልእክት ያስተላለፍሽው አንቺ ቤት እንኳን መጥቻለሁ መጥቻለሁ። አንቺ ቤት እንኳን ማነሽ? ምንድን ነሽ? ከፈለግኩ እመጣለሁ እኮ ካልፈለግኩ የገዛን ቤቴን የገዛ ቤቴን ላይ ቤት እራሱ ስፈልግ ነው የምከፍተው ወይዘሪት እየረገጥኩሽ ነበር እኮ እዚህ። ስሚ፣ ምን ምን ሆነሽ ነው? ከማን ጋር ደግሞ ተጣላሽ? አንቺ እና ማንን ነው? የገዛ ቤቴን ብከፍት ምትዩ? አንድ አለች ከቤቴ ገዝት ላይ ካልመጣችሁ ብላ የምትረግጠው አሯ? አሯምዘብብባ፣ ከስር ዳይፐር ምዘብዘብ ተወሯል። ወጣትማ ስታይ እኮ በጣም ነው የምትቃጠለው። ውዴ ወጣት ስታይ በጣም ነው የምትናድድ። አንቺ ግን በጣም እያናደድሽኝ ነው። ጌታ አሁን ይረዱ። ሴትዮዋ የምን ናቸው አይደሉም ነው። ይረዱ፣ ጌታ ይረዱ። ምን እንዳልኩ ታውቂያለሽ ማለት ነው።

ከዛሬ ስንት ዓመት የበላችሁን እንጀራ ለሁሉ ደልቄ ማወጣላት እንኳን አይደለም። አምስት አንበሳ እኔ ከልሽ። ጉቺ ሰው ያልተረዳው ምን እንደሆነ ታውቂያለሽ? እኔ ለምን ጻፍኩልሽ? ዝም በይ አልኩሽ። ለምን ወተሽ ነች አይደለችም። ያምቷት ቪዲዮ ስሩ። ጥሯት እና አንቺና አንቺ ነሽ። እውነቱን ምታቂ አውሱ ተሳሳት ኩልሽ። እኔም እኮ ማታ በራሴ የተናደርኩትኝ፣ አዳምጪኝ ጉቺ፣ በራሴ የተናደርኩትኝ ምን እንደሆነ ታውቂያለሽ? ለራሴ እንዴ! እኔ እዚህ ቲክቶክ ላይ መጥቼ አንድ ቀን እናቴን ፈልጉ ብያላቅ እናቴ ጠፋች ብዬሽ አላውቅም። እናቴን አላውቃትም ብዬሽ አላውቅም። እንደ እናቴን እኮ እኔ በደንብ ነው የማውቃት። እህት ወንድሞች አሉኝ ነው እኮ ምን ሁሉ ጊዜ በእናቴ ሳይድ ስድስት ሰባት ነበሩ። ነብሱን ይማር አንድ ወንድሜ ሞቷል። ስድስት ወንድም እህቶች፣ እህቶች አሉኝ። ሁሌ ነው እኮ የማወራው ስለማዘሬ መልክ ነው ከማን እንደመሳሰል እና ከዛ ከዛ፣ ጉቺ ስሚ፣ ቁጭ ብዬሽ መጣች እንኳን ማለት ነው። ጋይስ ቅድም ምን አልኳችሁ? አሁን በቀደም መጣች ከተባለ ወዲህ ማለት ነው። ቤታነች ታዋቂ፣ ታዋቂ ሄለን ነች፣ ታዋቂ ቤታን ማግኘት ይቀላታል። እናትዬው ወደ ሄለን ደወለችልሽ አልደወለችልሽ ማለት ይቀላል። ሄለን አትቢያት አትቢያት፣ ክምራር ወይ ደግሞ ጠንጋሯዋ የሆነ ስም ስጫት። የማን አባቷ ሄለን ነው? አቡካይ ሀገራችን ልጅ እኮ በዘር እንኳን ምናምን እንኳን አንገናኝም ግን፣ አየሽ ያገር ልጅ ማለት ይሄ ነው። አቡካ ማለት ጋይስ ተጋሩ ነው። ተጋሩ ነው። አንገናኝም ግን የሀገር ልጅ ሲነካ ግን አያቻ አይደል? የሆነ እንዴ ነው ድሬዳዋ በማለት እንኳን እች እኮ ከዛ አልተፈጠረች። እንጎች አውራሪ እነ ሸጋው ኳላ አስገባለች ናሉ በየኔ ነኝ ከተጠበቁት እናንበሳላ ወርድ ማክ እ አንዴ ሰምተሽ ነው። አይ ባልም አሁን አንቺ ሰሞኑን ተጎድተሻል ተጎድተሻል ያገኘችው እንጂ እውነት እውነት እችዪ ልጅ በጣም ነው ሰፖርት የምታደርገኝ። እውነት እኔ በቃ ከበደኝ። በእግዚአብሔር በእግዚአብሔር ማኪ በቃ ይሄን እኔ እግዚአብሔር ያክብርልኝ። ቴንኪው በወጣ የተካ ነው የሚባለው መድኃኒዓለም ጨምሮ ጨማምሮ ይስጥሽ፣ ያላሰብሽው ሲሳይ ይስጥሽ። አሜን ነው የሚባለው ሁ ኮጣይ ከይሽ የእድሜ ፀጋ የጤና ካባ ያልብስሽ። ሰርተሽ ግቢ ተኝተሽ ንቂ። የአገሬ ልጅ እንደዚህ ኑ በእኔ መርቂልኝ። በእግዚአብሔር መርቂ ስጣኑን ላቀጣጠል በእግዚአብሔር በእኔ ብለሽኝ ብለሽኝ ብለሽኝ። እኔ እኮ እናንተ ቤት እኮ ድስት አጥፍ ነበር ድሮ። ማኪን እንዳትወጪ እንዳትወጪ ቆይ ትመረቂያለሽ። የዱባይ ከሰል እሳቱ ላይ ገና ሳትጠጁ ነው። ከላይ ነዶም ያልቀው አሁን ይደርሳል። በዚያ ቤት ትመርቅሽ። ጭቅ አጠባይልም እናቴ ቆይ። ትራምፕ የሆነ ነገር ተሳስቶበት ነው ለሊቱን ብሩ የሚገባለሽ በማርያም። እኔ ነኝ እኮ አምስት አንበሳዬ፣ ተጠበቁ። እኔ እኮ ግራ የሚገባኝ እኔ እጠበቃለሁ ከዚህ ጎርፋል፣ እኔ እጠበቃለሁ እዚህ ጎርፋል። ምን ጉድ ነው? አቺ ታይታኗ የለመደሽ ጦጣ ምን ጊዜን በልጣጣ ለ ሊበላ ዘንዳ ከኤክሶቻችንን ልታስተባቹ፣ አምጣቸው ጋይስ። አሁን ፍትህ ለአንበሳዬ ሂዱ፣ ያቺ ነጭ አይጥ ጋ ነገ ስትገባ፣ ፍትህ ለቤት አንበሳ፣ በሷን መልሽላ በሉልኝ። አንበሳዬን ትመልስ ድጭ አንበስ በታሪኬ በህይወት ዘመኔ ጠይቄ አላቅም የዚችን ሴትዮ ግን አንበሳዬን እንድትመልስ ፍትህ ፍትህ ያስፈልገኛል በህይወት ዘመኑ አይታ የማታውቀውን በታሪኳ እኔ ነኝ ለመጀመሪያ ጊዜ ሰጠዋት አንበሳዬ ይመለስልኝ በህግ ነው የምጠይቃት ይሄን አንበሳ ካልመለሰኝ ቆይ አይ እንትን እላለች ሰው ችግር የለውም ይታለ ማቄ እንዳትጥ ምርቃት የጉቺ ምርቃት እግዚአብሔርን ይደርሳል ይደርሳል